መጨረሻን ቤዛ እና ቢኒአም ሊገናኙ ነው። ቤዛ የምታውቀው ቢኒአም እንደሞተ ነው። እናም ቢኒአምን ስታየው ምን የሚፈጠር ይመስላቸዋል? በመቀጠል ቢኒአምና ታሪኩ የአፌት በህይወት እንዳለ ያውቃሉ። ነገር ግን ያለበት አድራሻ ነው የጠፋቸው። በቅርቡ በእርግጠኝነት የአፌት ያለበትን ቦታ ያገኙታል ማለት ነው። በመቀጠል እንግዲህ ወይዘሮ ትዝታ ከእስር ቤት ልትወጣ ነው። ናታን ልጄን እየገደለችው እሷና በማለት እርግጠኛ ሆኖ እየጠበቃት ይገኛል። ወይዘሮ ትዝታ ከእስር ቤት ከወጣች በናታን እጅ ትገባለች ማይተው። በመቀጠል ግን የወይዘሮ ትዝታ ልጆች ናኦድና ዲያራ ቢቀላቀሉ ደስ ይለናል። አዳዲሶቹ ብዙም ያው አዲስ ስለሆኑ እንደው ባላውቅም ብዙም አልተመቹኝም፣ እና ናኦድና ዲያራ ቢቀላቀሉ የበለጠ ቆንጆ ነው። በመቀጠል የዛሬው ሀረግ ድራማን እንዴት አያችሁት? ሲቀጥል እንግዲህ ሀረግ ድራማ ምዕራፍ አንድ ያፌት አለቃ ሆኖ በሰራበት ላይ እጅግ በጣም ደስ የሚልና አጓጊ እየሆነ ቆንጆ የሆነ ድራማ ነበር። አሁን ላይ እንግዲህ ናታን አለቃ ሲሆን ደግሞ ያን ያህል ድብዝዝ ነው እንጂ ያለው ድራማው አልወጣም። በጣም በጉጉት የምንጠብቀው አይነት እየሆነ አይደለም። እንግዲህ እንዳየነው ሀረግ ድራማ ላይ ሁሉም አለቃ ሆነዋል። ቢንያምም አለቃ ነው፣ ያኛውም ልጅ አለቃ ነው፣ ናታንም አለቃ ነው። ታዲያ ማን ነው ፈለገው የሚለው ግራ ያጋባናል። ለማንኛውም እየዋለ እያደረ ሞቅ ሞቅ እያለ የሚሄድ ይሆናል። ያፌት ከዛ ካለበት ቦታ ከወጣ ግን ናታንና አቤልን ምን እንደሚያደርጋቸው ሳስበው በጣም ከባድ ነው። ለማንኛውም የዛሬው ሀረግ ድራማ እናንተስ እንዴት ታያችሁት? ሲቀጥል እንግዲህ የጽዮን ጸባይ ብዙዎቻችሁ በኮሜንት ጸባ ጸባ እያላችሁ ነው። ይች ልጅ ያጣችሁ ሳታውቀው የኖረውን ወንድሟን ነው። በዛ ላይ እናቷ፣ አባቷ እንዲሁም ደግሞ ፍቅረኛዋም ነው። እና ያያ ነገር ስለተደራረበባት ናታን አሁን ከፍቅረኛው ጋር ከሚስቱ ጋር ስታየው በጣም ስለምትናደድበት ነው እና በቅርቡ የምትመለስ ይሆናል። አሁን የጽዮን እኮ ቀላል ነው፣ ናታን ወንድሟን ቢያሳያት ይችል ትረጋጋለች። ከፍቅረኛዋ ይልቅ የወንድሟ መሞት ነው ያንገበገባት። ሲቀጥል እንግዲህ ቢኒአም፣ ጽዮን ሰክራ በምትሄድበት ሰዓት በእያንዳንዱ እርምጃዋ ላይ እሱ አለ። ቤት ድረስ እየሸኛት እየወሰዳት እየመጣ ነው እናም ግን ይሄ አዲሱ ልጅ ማለት አዲሱ ልጅ ምን ፈልጎ ነው የጽዮንን ከጀርባ ያለ ታሪኳን ለማጥናት በዚህ ልክ እርቀት እየሄደው ምን ፈልጎ ይመስላችኋል? እና እኔ ዲያራና ናኦድ ቢመለሱ ደስ ይለኛል። ቤቱም የነሱ ስለሆነ ይምጡልን ባይኔ። ለማንኛውም ውድ ቤተሰቦች እናንተስ ምን ተሰማችሁ? ቤዚዬ ስለመጣኝ ደስ ብሎኛ። ቤዚዬ እንግዲህ በቀጣይ ክፍል ላይ ትገኛለች ማለት ነው። ወደ ቤቷ ትመጣለች። ሲቀጥል ኤፍራታ እንግዲህ ከሀዘኗ እንድትሆ ይወጣ ብሎ ናታን የቻለውን እያስደሰታት እየገኛል ማለት ነው። እና የናታንን ልጅ የገደለው ማን ነው የሚለው እንግዲህ ብዙዎቻችን በጉጉት የምንጠብቀው ይሆናል። እውነት ማነት ትዝታ ከመታሰሯ በፊት ከሆነ ምናልባትም ናታንን ለመበቀር ስትል ልትገለው ትችላለች። ነገር ግን ደግሞ አሁንም ቢሆን ናታንም እርግጠኛ አይደለም እሷ እንደገደለችው። ለማንኛውም ውድ ቤተሰቦች በቀጣይ እንግዲህ የምናየው ይሆናል። ሰብስክራይብ ለስ ማድረጋችሁ